በሰላም በመስቀሉ በዓል አደረሳችሁ አደረሰ ለማለት ሰው ሁሉ ጠፍቶ እንደ የመስቀል በዓል የመስቀል በዓል ያስተምራል። ከሁሉም በላይ በዓሉ የሰላም የደስታ፣ የብልጽግና ውከንቲባቶ ንጋቱ ሰፋ ያለ መልእክት አስተላልፈውልናል። በእውነት የልማት አባት ናቸው። የሰላም አባት፣ የሰላም አምባሳደር የሆኑ የልማት ሰው ናቸው በእውነት። በዚህ ከተማ የተለያየ ስራዎችነት ጋር ያድልልን በማለት ከፍ ያለ መስጋና ይገባቸው አመስግኗቸው። ከዚህ በመቀጠል ወደ ብፁ አባታችን አቡነ ጎርጎሪዎስ ትምህርተ ወንጌልና ቃለ ምዕዳን መወስዳችሁ የመጨረሻው የሆነው ሁላችሁም በያላችሁበት ቦታ ሆናችሁ የብፁነታቸውን ቃለ ምዕዳን እንድትከታተሉ ለማሳሰብ እወዳለሁ። አሜን።

የሚጠበቅባት የቅርታን ገንዘብ ያደረገች የመስቀል እናት የመስቀል መስቀሉን የምታከብር ሁሉ የእሷ ነው። በዚህም መልኩ ስናከብር ደስ ሊለን ይገባል እያንዳንዳችን። ቤተክርስቲያናችን፣ እናት ቤተክርስቲያናችን እንኳን ለበዓለ መስቀሉ በሰላም ሕይወት ጠብቆ አደረሰ አደረሳችሁ ደስ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች፣ እንዲሁም በምድርቱ የዕለት እንጀራችን ስንታሪ በደላችን ንቅር በለ እኛም የበደሉን ንቅር እንደምን። አቤቱ ወደ መንግሥት ያንተ ናት እና አይ ክብር መስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ክብርቶ ደስ ይበልሽ። ለዘላለሙ አሜን። መስቀለ ክርስቶስ በቅድስት አርሴማ በታላቅ ድምቀት ልጎ ይከብራል። ሌላው ልጅ የጠፋበት ካለ እዚህ ድረስ መቆሰድ ሚቴያስ ተካልኝ እዚጋ ጠፍተዋለ። አርሰን ታረቀኝም እዚጋ ጠፍተዋለ። እየመጣችሁ ልጆቻችን ሰዱ

ዛሬ ደግሞ ሌላው ደግሞ ዳውሎድ በማድረግ ዛሬ ደግሞ ሐመረ ተዋዶን ሰብስሜረ ተዋዶን ሰብስቹም እዚ ሚዲያ ላይ ገብታችሁ ሰብስክራይብ በማድረግ ቲክቶከሮች ሚዲያ ላይ ገብታችሁ ሰብስክራይብ በማድረግ ቲክቶከሮችንም አግዟቸው ቅድም ሊቀት ዕጓን እንዳሉት ጥሩ ጥሩ መልእክቶችን የሚያስተላልፉ ወንድሞችና እህቶች ስላሉ ነው ማለት ነው። ያደረገን ብፁዕ አባታችን ሕፃናትን ወላጅ አልባ ሕፃናትን ሰብስበው የሚያሳድጉበትም ታላቁ ገዳም ዘዋይ ሐመረ ብርሃን ቅዱስ ገብርኤል ጉዞ በማድረግ አንድ ላይ ሰብሰብ መስከረም ሀያ አንድ ብዙሃን ማርያም ስለምትከበር ሁላችሁም በቦታው ሄዳችሁ የበረከቱ ተሳታፊ እንድትሆኑ ገዳሙ፣ በነገራችን ላይ ብፁዓን ሊቃነ ጳጳሳት የተገኙበት ታላላቅ ጳጳሳት ከሀያ አንድ በላይ ሊቃውንት የተገኙበት ገዳም ነው። ስለዚህ በዛ ሄዳችሁ መስከረም ሀያ አንድ በቦታው ጉዞ በማዘጋጀት የበረከቱ ተሳታፊ እንድትሆኑ ጥሪያችንን ለማስተላለፍ እንወዳለን። በዛ ቦታ እንግዲህ ነገ ተነጎዲያ ቤተ ክርስቲያን ራሷን ችላ እንድትኖር ጥላ መዘቅዘቅ እንዲቀር ጂፕላስ ፎር የሚሆን ትምህርት ቤት የህፃናት ማስተማሪያ ትምህርት ቤት እየተሰራ ይገኛል። እንዲሁም ደግሞ ቀዳማዊ ጥንትያዋ ጥንታ ባለ ጥንታዊቷ የሆነችው ቤተ ክርስቲያን እየተሰራ ይገኛለች። በዛ ቦታ ሄዳችሁ እንግዲህ ገዳሙን በመጎብኘት ወላጅ አልባ ህጻናት ነው የሚያድጉበት። ቅኔታዳሴ ዜማ ተማሪዎች አጠቃላይ በምስራቅ ሸዋ ሀገረ ስብከት የሚያገለግሉ ዲያቆናትና መነኮሳት ከዛው የወጡ ስለሆነ ታላቁን ገዳም የበረከት ቦታ የበረከት ቦታ ሄዳችሁ እንድታዩ ጥሪያችን እናስተላልፋለን። ብፁዕነታቸውን በመካከላችን ተገኝተው እንግዲህ ይኸው ጥሪያቸውን እያስተላለፉ ይገኛሉ። ስለዚህ ይህንን በዓል ያዘጋጃችሁ አዘጋጅ ኮሚቴ ቅድም ብፁዕ አባታችን ከመንግስት አካላት ጀምሮ እስከ ቤተ ክህነቱ ድረስ እስከ ማይበራት ድረስ የሰንበት ትምህርት ቤት ወጣቶች ማይበራት አጠቃላይ ብፁዕነታቸው ሰዓት ስለሌለ ነው እንጂ ዘርዝረው አንድ ባንድ ባመሰገኑ ነበረ ነገር ግን በጥቅሉ እንግዲህ በጥቅሉ ለዚህ በዓል የወጣችሁ ኮሚቴዎች አዘጋጆች ይሄንን ፕሮሸር ያዘጋጃችሁ ሙሉ ወጪውን ችሎ በማዘጋጀት ቅድም ሰምተናል። እንግዲህ ስለዚህ ከፍ ያለ ምስጋና እንደ ሀገረ ስብከት አለን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ምስጋና የለም። ሕፃን ኤፍራታ የጠፋች ፕሮሸሩን እንግዲህ በመካከላችሁ ላይ የሚዞረውን ቅድም ማለን ለማስተዋቅ ሳስለን የለን ነው እና ስለ መስቀሉ ነገረ ስለ ነገረ መስቀሉ ዳራዊ አመጣጥ ያዘጋጀልን በአማርኛና በኦሮምኛ ማለት ነው። የአዳማ ከተማ መዘጋጃ ጽህፈት ቤት ነው ሙሉ ወጪውን በመሸፈን ያዘጋጀልንና ብፁህ አባታችን እየባረኩ ነው። ከፍ አድርጋችሁ እግዚአብሔርን አመስግኑ። ከፍ አድርጋችሁ አመስግኑ። ያንሳን። ይሄንን እንግዲህ ቅድም እንዳልኳችሁ ድምፅ ማውጊያውን፣ ሞንታርቦን፣ ስፒከሩን፣ ስቴጁን፣ ዲኮሩን ማለትን ሚዲያው ቲክቶኮሮቹን ይሄንን ስቴጁን የሰሩልን አጠቃላይ ያዛጋ ያዳማ ቦ ንጋቱ ሞቱማ ማለት ነው። አረ ከፍ ያለ ምስጋና ይገባቸዋል በእውነት ቡልቺንሳ መጋላ ኬኛ ወጀቻለ ያና ቡልቺንሳ መጋላ ያና ከንቲባ ከንታን ኬኛ ከንቲባ በላይ በጣም በአማረና በተዋበ ሁኔታ ነው ይህም ባል ያሳለፍነው እና ለ2019 በሰላም በጤና ያድርሰና መስግኑ ይሄንን እንደዚህ ሳይቆራረጥ ማለት ነው ሳይቆራረጥ ድንጋይ፣ ባትሪ፣ እንደ ፊውዝ ደግሞ ጄኔሬተር እንዲሁ ሳይሉ ቴክኒሻኖች፣ ስፒከር በእውነት ስላደረጉልን ስለሰሩልን፣ እዚህ ቦታ ምንጣፍ ስላነጠፉልን ስለጎዘጎዙልን፣ መስቀሉ ስለተቀ አጠቃላይ ለዚህ በዓል በጥቅሉ አመስግኑ። አሁን አንድ ላይ የምንዘምር ይሆናል። ቅድም ያልኳችሁም በዓላት እንዳረሱ ሊባርኩን። መልካም ፈቃድ ይሁንልን። ዘምሩ። ማህበራቱን ይጠብቅልን፣ ሰንበ ትምህርት ቤቱን ይጠብቅልን። አጠቃላይ እንዶ ማንን አመስገነን ማንን እንድንተው ነው እና ሁሉም እንደ እግዚአብሔር ያስተካል ልጅ ጠብቶብኛል እያለ ነው እንግዲህ አሜን። ዘሪሁን ወደዚህ እንድትመጣ ጥሪ እናስተላልፋለን። ውድ ኦርቶዶክሳውያን እና ምመናን ኪሳችሁን እየጠበቃችሁ አደራ። ለበረከት መቶ ለቅስበት እንዳይሆን ደግሞ ኪሳችሁን ጠብቁ። ቲክቶከሮች ቲክቶከሮች ቅድም ሊቀ ትጉሃን እንዳሉት ሰላም፣ የሰላም ጥሪ፣ የአንድነት ጥሪ ሰላምን የሚያውጅ ለሀገር ለወገን ሰላም፣ ለወጣት ሰላም የሚሆነውን ነገር እንድታስተላልፉ ጥሪያችን እናስተላልፋለን። የሚዲያ ተጠቃሚዎች ሚዲያ የተጠቃሚዎች አንድ ጊዜ አይደለም መለካት አስር ጊዜ ለኩ፣ አንድ ጊዜ ግን ቁረጡ። ያ ነው የሚባለው። አንድ ጊዜ አይደለም ወዲያው የመጣን ነገር ሼር፣ የመጣን ነገር መለጠፍ አይቻልም። ስለዚህ ለሀገር ለወገን፣ ለሀገራችን ለኢትዮጵያ ሰላም፣ ፍቅር እንዲሁም ሚዲያ ተጠቃሚዎች እንግዲህ